እኔና ሬድዋ የስራ ባልደረቦች ነበርን፣ ጓደኞች ነበርን። አሁን ዞን የስሙላ ካልሆነ ስተገር ችግር ይፈታል ብለህ ካመንክ አረብኛ ስለምትችል በአረብኛ መሞከር፣ እንግሊዝኛ ስለምትችል በእንግሊዝኛ መሞከር አያስፈልግም። ግን ሲምቦሊክ ነው፣ ሞር ሲምቦሊክ ነው። መጀመሪያ የሚያስቡት ምንድን ነው? በኩርፊያ ስለሚጀመር የተቆጣ ሰው ነው የሚመጣው። አጠፋ አጠፋሀኝ የሚል ሰው ነው የሚመጣው። ስለዚህ ዩዥውሊ የማቀራረቡን ስራ የሚሰሩት አደራዳሪዎች ነን የሚሉ ሰዎች ናቸው። ኢንፋክት እንጀራቸውም ስለሆነ ማቀራረብ ያለባቸው ይመስላቸዋል። እሱ ነው የሰበር ነው፣ ጊዜ ስለምን ታባክና ለፈ የሚል ነው። እውነታው ግን የመጀመሪያው ቅድም ሬድዋን የገለጸዋለ የመጀመሪያም ስንገናኝ ሲሸል ስምቁ ነበረ። ጅቡቲ ሁለት ጊዜ ነው የተገናኘ ነው እኔ በገባኝ አይነት ሪፖርት ባደረኩት ልክ አብረን የማንሰራበት ምክንያት አልነበረም። ግን መጨረሻ ላይ ተቀባይነት ያገኘ ላ አላገኘ የሚለው እኔ ግን ብለ ማድረግ ከእንትኖች ውስጥ ከሚያስቸግሩት ፖለቲካል ሊደርሽፕ የሚባለው ውስጥ አንዱ ስለነበርኩ አሁን ራሴን ብፁህ አድርጌ ምናምን ላቅርብ አልፈልግም። መጽሐፍ ስንጽፍ ማን ምን ብሎ ነበር ሊባል ይችላል። አሁን ባለው ሁኔታ ግን ኮሌክቲቭ ምን ወሰንን ነው ጥሩ ምልክቶች ብለን ሪፖርት አድርገን ኦኬ፣ ግን አይ እነዚህ ነገሮች ጥሩ ምልክቶች የለውም የመጨረሻ ያነሰዋለን። ለምሳሌ ጅቡቲ ስንገባ የምስጥር ግንኙነት ነው የምናደርገው። አውሮፕላኑ ገና ሳይነሳ ግን ነገሌ ተብሎ ከማን እንደ ሊክ እንደተደረገ ግን ኋላ አሜሪካኖቹም ጋር ሆነን አወቅን። ሬን ሊክ አላረገውም፣ ጌዶን ሊክ አላረገውም። የኔ የኔ ከኔ ጓዶች አንዱ ነው ሊክ ያደረገው ግን እዛ ደልግሽ ነው ያለ አይደለም ሰው ምናልባት ሰላም በመፈጠሩ ምክንያት የበለጠ አጣሎ የሚል ወገን እንደዛ ላይ ያደርግ ይችላል። ይሄን ስል ሀፍረትም ጭምር ነው የሚሰማኝ እንዴት ነው የሆነ ጤነኛ አእምሮ ያለው ሰው ያ ማለት በሁሉም ሳይድ እንደዚህ አይነቱ ነገር እንዲበላሽ የሚፈልግ ሰው የለም ማለት አይደለም ከጀመር ነው አይቀር ይዋጣለን እናጠፋቸዋለን፣ የሚል አለ። እንትኑ በጣም መርኪ ነው የፈጠር ነው ሲቹዌሽን መርኪ ነው። ስለዚህ ከጀመር ነው አይቀር። በኋላ እኮ ፕሪቶሪያ ከፈረምን በኋላ እኮ እንዴት ሳናጠናቀቀው ይቋርጣል ብሎ ያኮረፈ ብዙ ኃይል አለ። አሁንም በየሰፈሩ ሆኖ እንዴት ሳይጠናቀቅ የሚል ያው ማሊያ ቀይሮ የሆነ ነገር ሊሰራ ሲሞከር ተባለ። ግን ኢንፌክት የሚፈልጉት የሚፈለጉት ውጤቶችን ማግኘት ይቻል ነበረ። በዛ የድርድር ሂደት ፔንፉልም ቢሆን ምንድነው ኮንሴሽንስ ይኖሩታል፣ የምትሰጠው የምትቀበሉ ይኖረዋል። ለእኔ ጥሩ ምልክቶች ነበሩ። አትሊስት ደለጌሽን የሆነን ሄድነው ሰዎችም ኢቨን እዛ ሄደን ነገሮችን ስናስረዳ መልካም ነገር ይገኝበታል የሚል ነገር ነበረ። ምን ግን አልሆነም። ሰላም ተለያይተን ጦርነቱ ስለቀጠለ ከዛ ኋላ እኔም ታርጌትድ ነበርኩ። ታርጌትድ መሆኑ ብቻ አይደለም በመስከረም አራትና ቀጥሎ ኦክቶበር ዋን ልንገናኝ ነበረ ቀጠሮአችን፣ ሲራዘም ሲራዘም ኦክቶበር ቱዌንቲ ትሪ ኦክቶበር ቱዌንቲ ቱ አካባቢ ነው የተገናኘ ነው። በዛ ሁሉ ጊዜ መሃል አስር ሺዎች የሚቆጠሩ ሰዎች የተቀጠፉ ነው፣ ወጣቶች የተቀጠፉ ነው። የጅቡቲው የጅቡቲው መድረክ ተኩስ ማቆም የምንችልበት እድል ፈጥረም ቢሆን ኖሮ በሁለታችንም ሳይድ መኮራረፉ ምናምኑ ቀርቶ እድል ፈጥረም ቢሆን ኖሮ ስንት ሰው ማዳን እንችል ነበር የሚለው መገመት ብቻ ነው። ቻለ ስለዚህ ያ እዚህ ላይ ምንም ሪግሬት ማድረገውን ማለት አሁን ባልኩት ማስቀረት እንችል ነበር የሚለው ላይ ምንም ጥርጣሬ ል አምባሳደር፣ እዚህ ላይ የሚጨምሩት ሀሳብ አለ? መቀራረቡ ላይ አንድ ፋኒ ሳይድ ስላለው ያልተለመደ ስለሆነ መሰለኝ እኛ ያደረግ ነው የሆነ ዩኒክ የሆነ ኢትዮጵያ ንትናችን ጋ ያዝ ነገር አለው አዳራሹ ከዚህ ይበልጣል። ርዝመቱ ከዚህ እስከ ግቢ በረ ነው የሚያክለው ረጅም ነው እና ጌታቸው የተቀመጡት ድንጋይ ብንወረውር ወይ የሆነ ማይክ ብንወረውር መፈነካካት እንዳንችል ለማድረግ ነው ሰዎቹ አሬንጅ ያደረጉት። እና ስንገባ የጠየቅነው ይህን አከር መራራቅ ለምንድን ነው ያስፈለገው ሲባል አይ ጀስትን ኬዝ የሆነ ነገር እንዳይፈጠር ምናምን ያሉት እና እሱን ለመስበር የጀመርነው ከመቀመጫችን ተነስተን ከንግግር በፊት ሄደን ሰላም በመባባል ነው። እና ሰላም ስንባባል ደግሞ ገርሟቸዋል። ማለት የምትቀራረበው በሌላ ቦታ ላይ ተስማምተ እንኳን ስትለያይ በከፊል ፊት እንደጨፈገ በኩርፊያ ነው የምትጨባበጠው። ሰው መካከል ላይ ያስቀምጠ ና እሱ የሚያሳይህ ሶምቲንግ ዝ ሮንግ እያደረግነው ነው ያለው ነገር የሀገራችን እያስገባነ ያለው ነገር ህዝባችን ላይ የደረሰው ነገር ላይ ልክ አደለም፣ ልትመልሰው ይገባል የሚል ስፒሪት አለው። በዛ ምክንያት ከዛ ተነስትንም ነው በኋላ ለብቻችን መነጋገር ጀምር አይ ቲንክ አስራ አንድ ከያዝናቸው አጀንዳዎች አንድ አምስቱን በሁለት ቀን እኮ ጨረስ ነው። ኦልሞስ እየተግባባን ነበረ ይሄን ነው እና ግን ያው የባከነውን ጊዜ መካካስ አለብን፣ ምንተው ነገር እየተውን መሄድ አለብን የሚል ነገር ላይ ጥሩ ስፒሪት ነበረ የነበረውና፣ ከዛም ከዛ የሚያሳየ ያንን መንፈስ ጅቡቲ ላይ ፈጥረነው ከነበረ ብዙ ሰው ላይ ተጋብቶ ቢሆን አሁን በእነዚህ ቀናት ውስጥ የሞተ ሰው፣ የወደመ ንብረት፣ የጠፋ የሀገር አቅም ኮሌክቲቭ አቅም ነው ዞሮ ዞሮ የትኛው ቦታ የሚጠፋው እና እሱ ይቆጫሃል ነው። በጣም ያስቆጫልም። በበጎ የሚወሰድም ኤለመንት አለው። ግን ደግሞ ከመጀመሪያው ስለምን መነጋገር ከተጀመረ መቋጫት ለምን አቃተን? መጨረሻ ላይ ብናመጣው የሚነገር አለ። እንፋክት ፕሪቶሪያም ቢሆን የሆና ያ የመቀራረብ ኤለመንት ያለው ሰርክል የሚተዋወቁ ሰዎች መኖራቸው ያገዘ ይመስለኛል። ምክንያቱም በጋራ እኮ በጅምላ ስንሄድ መሄድ እያቃተን ነበር። ሶስተኛ ሰው ታዛቢ ቢጨመርበት ነጥብ ለማስቆጠር ነው የምትሄደው ለመወቃቀስ ለመመካከር ሳይሆን ለሚታየህ ታዛቢ ነጥብ ነው የምታስቆጥረው። ሌላኛውን በጣም ለማጠልሸት አንተራ ራስን ኃጢአት ለመቀነስ እና የበለጠ ደግሞ ግብ ለማስገባት ነው የምትሄደውና አንዱ ማስወገድ የፈለግነው እሱን ነው። ሶ በራችን እንዝጋና ያደረስነውን ጉዳት እርስ በርሳችን ሂሳብ እንስራ፣ ከዛ እንዴት መውጣት ማ እንዳለብን እንነጋገር የሚል ነውና ለሰዎቹም የገረማቸው በበጎነት የሚወሰድ ዩኒክነስ አለው ግን ደግሞ ይሄ ድል ከነበረ ሲጀመር ስለምን ሳናስቀር የጉዳት አደረስን የሚለው ደግሞ ስታየው የሚቆጭ ኤለመንት አለው። የፌዴራል መንግስቱና የቀድሞ ህወሓት በኩል ለፕሪቶሪያ ንግግር የሄዳችሁ የልዑካን ቡድን አባላት ከዚህ በፊት በደንብ የምትተዋወቁ አንዳንዶቻችሁ የቀድሞ የስራ ባልደረቦችም ነበራችሁና ይህ ችግሩን በደንብ ከመወያየት አንጻር፣ በግልጽ ከመወያየት አንጻር ምን እድል ፈጥሮላቸዋል? የያዝከው አቋም አለ ማትቀየረው አቋም እንኳን ማትቀየረውን አቋም ለመቀየር አያግዝም። ዞሮ ዞሮ ቦተም ላይ አንዳንዱ እኮ ከዋናው የመንግስት ፕላትፎርም ውጭ ወጥቶ ወይ ከዋናው ምንድን ነው የተደራዳሪ ቡድን ፕላትፎርም ወጥቶ ሄድኳርተርስ ጋር ደውሎ እንዲህ እንዲህ እየተባለ ነውና ይህ እንኳን ጥሩ አይመስለን የሚል ሪፖርት ያደርጋል። አትሊስት በእውነት ለመናገር መጨረሻ ትንሽ ጠበብ ማለት በጠባብ ሰርክል ማየት ስንጀምር ነገሮች ወደ ተሻለ ደረጃ መምጣት ጀመሩት፣ እንጂ አንዳንዱ በፍጹም ለማሰቡ ለመቀበሉ የሚከብድ ሀሳብ ይዞ የሚቀርብ አለ። በሁሉም ሳይድ እንደዚህ አይነት መካረር አለ። ሰው መቀራረቡ ጠቅሟል መቀራረቡ ጠቅሟል፣ ግን ቦተም ላይን ለመቀየር ምክንያት ይሆናል የሚል እምነት የለኝም። አልሆነም። ቦተም ላይን ይህን ይዘ ነው። ከዛ ውጭ በሚያቀራርቡ ጉዳዮች ለመቀራረብ ግን አትሊስት ጊዜ የእኔ እምነት እኔ አንድ ፕሮባብ ልብስም አልነበረኝም ምክንያቱም አሜሪካኖቹ የነገሩን ተፈራርመን እንመለሳለን የሚል ነው 23 22 ገባል ሀያ ሦስት ሀያ አራት ብንቆይ ሮብ ቀን እንመልሳለን የሚል ነው ግን አስር ቀን ወሰደ ለመፈራረም። የሚሆን ልብስ እንኳ ያው ዘመድ ወዳጅ አፈላልገን ገዝቶልን እንትን ማድረግ ይቻል ነበረ። ሆነስትሊ ሪግሬት ማረገው በእነዚያ አስር ቀኖች ሳይቀር የጠፋውን አውቀዋለሁ እኔ ምን ያክል ሰው እንደጠፋ ሰው ግን ነገ ወገኔ ሀገር መገንባት ላይ ትልቅ አስተዋጽኦ ማድረግ የሚችል ሀይል በእነዚህ መካረር ምክንያት ዋጋ እንዲከፍል መደረጉ ግን እጅግ በጣም ከሚመሩኝ እንትኖች አንዱ ነው። በዚህ አጋጣሚ እንዳልኩ መቀራረቡ ግን የሚያቀለው ነገር አለ። ቦታም ላይ ላያስቀርህ ይችላል፣ ግን ይህ ልጋደል ስትያይ ተናንቀን ካልጠፋን በስተቀር የሚለውን ኤሌመንት ግን ቢያንስ ያስወግድልሃል። እሷ ጠቅሟል የሚል እውነት አለ።